ሰላም ተመልካቾቻችን እንደምን ቆያችሁን? አክብሮታዊ ሰላምታችን በእያላችሁበት ድረስ። እንግዲህ አሁን የያዝነው ወር የጥቅምት ወር ላይ እንገኛለን። የጥቅምት ወር ደግሞ በጡት ካንሰር ላይ ሰፊ ግንዛቤ የሚሰጥበት ወር መሆኑ ይታወቃል። ከዚህ ጋር በተያያዘ ከሲስተር አረፋይኔ ጋር አጭር ቆይታ አድርገናል። አብራችሁ እንድትቆዩ በአክብሮት ካበስኳቸሁ ሲስተርዬ እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። ዛሬ ደግሞ የተገናኘንበት በጥቅምት ወር ላይ በተለይ ከካንሰር ጋር በተያያዘ እስፔሻሊ ደግሞ የጡት ካንሰርን በተመለከተ ለሴቶች ከፍተኛ የሆነ ግንዛቤ የሚሰጥበት ወር ነው እና አንቺ ደግሞ ስራው ላይ ስላለሽበት፣ እንዴት ነው ከጡት ካንሰር ጋር በተያያዘ ያለው ነገር ምንድን ነው? ብዙ ጊዜ ምን ይነሳሉ መሰለሽ፣ አንዴ ወር ብቻ ለምን ይባላል? ግን አስራ ሁለቱም ወር ላይ የተለያዩ የጤና ይሾዎች ይነሳሉ። ግን እንደዚህ አንድ ነገር ላይ ስታነሺ ሁሉም ሰው እኩል እንዲሰማሽ ይሆናል። ጊዜ ሰጥቶት በተለያዩ ሶሻል ሚዲያዎች ሚዲያዎቻችን አሁን ስለ ጡት ካንሰር እያወሩ ነው። ስለዚህ ቢያንስ ቆመን እንድናስብ አቅም ይሰጣል እና አሁን ያለንበት የጥቅምት ወር ደግሞ ስለ ጡት ካንሰር ግንዛቤ መስጫ ወር ነው። በተለያየ ሚዲያዎች ላይ የተለያዩ ኢንፎርሜሽኖች የሚሄዱበት ቆም ብለንም ደግሞ እኛን እንድናስብ ነው። ሴት በመሆናችን ብቻ ሪስካችን ሃይ የሆነበት የኛ የሆነ በሽታ ነው የጡት ካንሰር። ኦፍኮርስ በተወሰነ ፐርሰንት ወንዶች ላይ የመከሰት እድል ቢኖረው ሴቶች ላይ የመከሰት እድሉ ግን በጣም ጨምሯል። የሆኑ አመታት ላይ ከ50 አመት በላይ ለሆኑ ሴቶች ተብሎ የተሰጠ ነበር። አሁን አሁን ላይ ግን ሀያ ቤት ውስጥ ሰላሳ ቤት ውስጥ የጡት ካንሰርን እያየን ከማህጸን በር ካንሰር ቀጥሎ በጣም ሊዲንግ ኮዝ እየሆነ የመጣ ነውና ቆመን ማሰብ ጤናችንን ማውራት ግዴታም ስለሆነ ነውና እኔ ደግሞ ሁሉንም አይቼዋለሁ። ሞያው ላይ እንዳልሹ ሙያው ላይ ሆኜ ስለ ካንሰር አያቃለሁ ህመሙ ምን ሊያመጣ እንደሚችል የምወደውን ሰው ተነጥቄ አይቼዋለሁ። ህመምን ደግሞ እኔ ኤክስፒሪንስ አድርጌዋለሁኝ እና አንቺ ጋ ሲመጣ ስትቆሚበት ደግሞ ስሜቱ ሁሉ ነገሩ ይለያልና እኔ ጋ ትንሽ ፐርሰናልም ይሆናል። እኔ ጋ ሲመጣ ማለት እናትሽን በዚህ ህመም እንዳጣሽ ሰማሁና እንዴት ነበረ? መቼ አወቁ? እንዴት ነው አንቺ ሲሰማሽ? ካንሰርን ነርስ በመሆኔም ብቻ ሳይሆን ቤቴም ገብቶ ነው ያወቅኩት ያልኩሽ ለዛ ነው። እና ማዘር ስትመጣ እኔ ልታርስ ነው የመጣችው ከሐረር የመጀመሪያ ልጅን ወልጄ ደስታ ስሜት ላይ፣ አንድ ልጇ ነኝ አያት ለመሆን ነው የመጣችው። ግን በአጋጣሚ የተወሰነ ፔን አለኝ ብላን ሄደችው። ግን እንዳልኩሽ በአጋጣሚ እድሜዋም ስለሆነ በዛ እድሜ ላይ የጡት ህመም ሀምሳዎቹ ላይ ስትገቢ የጡት ህመም ችላ ስለማይባል ሕክምና እንድታደርግ ተደረገ ማለት ነው። ሰው ሕክምናውን ስታደርግ በጣም ትንሽ የሚገርመኝም እሱ ነው እንዳልኩሽ፣ በጣም ትልቅ የሆነ የሚታይ ነገር አልነበረም። የእሷ ህመምና በጣም ትንሽ ሳይዝ የነበራት የጤናት የተገኘችው አጋጣሚ ክልክ ምርመራው ሲደረግላት ያቺ እጢ ትንሽ አይደለችም፣ ካንሰር እንደሆነ ታወቀ። ከዛ ወደ ህክምና ገባሽ ማለት ነው። ስሜቱ በጣም ከባድ ነበር። ህይወት እንዲም እንደሆነች የገባኝም ሰዓት ነው። ደስታና ሀዘን የተቀላቀለበት የመጀመሪያ ልጅሽን ታቅፈሽ እናትሽ ልታርስሽ መጣ። ከዛ ደግሞ ካንሰርን መቀበል በጣም ከባድ ነበር። ከምንም በላይ ግን እኔ በጣም ይገርመኝ የነበረው የህክምናው አማራጭ ሲነገራት ጥፍር አይደለም አይደል? ብዙ ጊዜ የምንፈራው ጡት ሳይኖረን ሴትነታችን እንዴት ይሁን ብለን ነው የምንፈራውና የነበራት አማራጭ እድሜም ስለሆነ ብንተው ሪስክም ስላለው መውጣት አለበት እና ጡቱ መቆረጥ አለበት ብሎ ሲነግራት ዶክተር እሺ ነው ያለች አላንገራገረችምና በጣም ይገርመኝ ነበረ። ማ እንዴት እሺ አልሽ? እንዴት ተቀበልሽ? ሌላ ነገር እንሞክር ነበር ያልኳት። ግን አይ አካሌ ጎሎ ብኖርልሽ ይሻላል ነበር ያለችኝና ይሄንን መረዳት እውነት ነው። አካሏ ጎሎ፣ በጣም ጥሩ የሚባሉ ስምንት ዓመታትን ከኔጋ ኖራለች፣ ካንሰርን ማሸነፍ ችላለች። እና አንዳንድ ጊዜ ይዘነው የምንኖርበትን የምናመሰግንበትን ጊዜ በህመም በስቃይ ውስጥ ከምንኖር ጥለነው ነው ተቆርጦ ወጥቶ ደግሞ ኳሊቲ ሆኖ ላይፍ ማግኘት ከቻለን መምረጥ ይኖርብናል የመጀመሪያው ነገር ማንም ላይ ባይደርስን፣ ከደረሰ ደግሞ በጣም መጥፎ ከምንለውም የተሻለውን መጥፎ መምረጥ የተሻለ ነው ብዬ አስባለሁ። እና ጊዜው በጣም ከባድ ነበረ። ይሄ ነው ምክንያቱ ብዬ አስባለሁ። እግዚአብሔር ለሌሎች እንዳወራው ህመሙ እንዲሰማኝ ዝም እንዳልል እንዲገባኝ በደንብ አድርጎታል። እግዚአብሔር በፈቀደው ሰዓት ደግሞ ወደ እሱ ወስዷታል። እናቴ በደጋጎቹ ጋር ያኑርልኝ ይላል። ይሄው ካንሰር እናትሽን ካሳጣሽ በኋላ ደግሞ አንቺ ላይም ለተከሰተ ሰማሁ። እንዴት ነበረ ማለት መደጋገሙ? አንደኛ በዘር ይሄዳል ወይ? ሁለተኛ እንዴት ተቀበልሽ? በሰዓቱ ያንን ፔና ሳልፈሽ ይመስለኛል። በቅርብ ጊዜ ውስጥ ነው ሲያልፍ ደስ ይላል። አልፎ ማውራት ደስ ይላል። እንዳልሹ ነው ግን እንዳልኩ ያው ልክ እኔ ጋር ሲመጣ የገባኝ ነገር ነበረ ያየሁት ፕሮሰስ ነበረ እና ከሌላዋ ሴት ደግሞ የእኔ ሪስክ ይጨምራል ማለት ነው። ምክንያቱም ቤተሰቤ ውስጥ አለ፣ ከቤተሰብ እናቴ ጋር ሲሆን ሃምሳ ፐርሰንት ደግሞ የእኔ የመያዝ እድሉ ከፍ ያለ ነበር እና ቅድመ ምርመራዎችን አደረኩ እና ሴሉ ሲገኝ እንዳልኩሽ ነው ሁለቱንም የሰጠ እግዚአብሔር አይደለ። እኔ ወደ እግዚአብሔር መሄድን ነበር የመረጥኩትኝና ሄድኩኝ። ከእግዚአብሔር ጋር እጅም ሰዓት አወራሁኝ። ለምን አልኩኝ፣ ፔኑን ስለማቀው እኔ የእናቴን ጡት ማየት አልችልም። እኔ እኔ ባለሙያዋ የገባኝ እና እነኛ ደግሞ ትንንሽ ልጆቼ የእኔ አካል ጎሎ ሲያዩ እኔ ደህና ሆናለሁ ወይ ብዬ ከእግዚአብሔር ጋር ነበር ያወራሁትኝ። እና እኔ ሬዲ አልነበርኩ እናቴ የወሰነችውን ውሳኔ ለመወሰን ለልጆቼ በጣም ገና ነኝ። ምክንያቱም እኔን አውርታ ተረድቻታለሁ። የጎደለውን እኔነቴን ግን ልጆቼ የሚቀበሉበት እድሜ ላይ አልነበረም ና ያንን ለመቀበል በጣም ከብዶኝ ነበር እና ሁሉን የሰራው እግዚአብሔር አይደለም እማምነው አምላክ ጋር መሄድን መረጥኩኝ ና ወደ እግዚአብሔር ሄድኩኝ። ከእግዚአብሔር ጋር ወራሁ ረጅም ጊዜ ና ያው ሕክምና ሁሌም መከላከል ላይ ስለሚያተኩር ለመከላከልም ነው የነበሩትን ነገሮች ትቼ ወደ እግዚአብሔር ሄድኩኝ። እግዚአብሔር ከእውቀት በላይ ነው፣ የሰራውን ስጋ ያውቃል ብዬ አምናለሁኝ። እናም አላሳፈረኝም። ደጁ ሄጄ አለቀስኩኝ፣ እንባዬ ታብሶ ይኸው ዛሬ ከአንቺ ጋር አወራለሁ። የእግዚአብሔርን የምህረት እጅ ካዩት መሀል አድርጉኝ። እሺ፣ እንዳለው ነው ማለት ወደ ህክምናውን የመጣሽው ወይስ ሁለቱንም ነው? እማም ነው ጥበብን የሰጠ እግዚአብሔር ነው እሱ የሰራትን ትንንሽ ነገሮች እንድንረዳ ኮ እውቀትን የሰጠን እግዚአብሔር ነው። ይሄኛውንም አምናለሁ። የእግዚአብሔርን ደግሞ አለምንም ነገር የማዳኑንም እጅ እኔ አምናለሁ። እና እንዳልኩሽ እናት ሲያረገኝ ኃላፊነት ነው የሰጠኝ ሞግዚትነቴን አልጨረስኩም እና ልጅ ሆኜ እናቴ የሆነችውን ነገር ተሰቃይቼ እኔ ላይ ያ እንዲደገም አልተቀበለም አይምሮዬ። ስለዚህ ወደ እግዚአብሔር ነው የሄድኩት፣ እጁን ማየት ነው የፈለኩት ና አላሳፈረኝም፣ ምህረት አደረገልኝ። ከዛ በኋላ ያለኝን ነገር ቼክ አደርጋለሁ ሁል ጊዜ ሪስክ ላይ እንደሆንኩ አውቃለሁ፣ ግን ደግሞ እግዚአብሔር የምህረት ቀኖችን ጨመረልኝ። አንቺም ባህሪሽ በጣም ክሎዝ እንደሆነች ከሰው ጋር አውቃለሁ። ጥቁር አንበሳ ነው የምትሰሪው፣ ከተለያዩ የሀገራችን ክፍሎች ለህክምና የሚመጡት እዚህ ነውና በሕክምና ቦታ ሆነች እንደው ከዚህ ጋር በተያያዘ ያጋጠመች ልዩ ገጠመኝ ይኖር በጣም ማዝ ነው። ለነገሩ ሩቅ ክፍለ ሀገር ላይም ሳይሆን እኛ ጋር እኔ ስለ ካንሰር ሁል ጊዜ እሰራበት የነበረው ክፍል ላይ እናስተምራለን። አንድ ቀን ፕሮግራማችን ሰልፍ ብረስት ኤግዛሚኔሽን ነበር እና ሁሌ እናስተምራለን እንጂ እኔ አድርጌው አላውቅም ነበረ። አንዳንድ ጊዜ ያው በሽታውን ስታቂ በሽታውን አንችንም የሚያቅሽ ይመስልሻል ና የምንዘናጋው ነገር አለ። በባለሙያም ና ኑሯችን በጣም የፈጠነ ነው። ጭንቀት ነው፣ ሀዘን ነው፣ ትንሽ ደስታ ነው። ከዛ ደግሞ ወደ ቤት ትሄጃለሽ ና ቆም ብለንሽ ከጭንቀት ወጥተን አናስብም ና እኛው ጋር ብዙ ባለሙያዎቻችንን አጥተናል በዚህ ምክንያት ማለት ነው። እንዳልሹ ደግሞ ጥቁር አንበሳ ትልቅ ሆስፒታል ሪፈራል ሆስፒታል በመሆኑ ምክንያት በርካታ ሰዎች የሚመጡበት ነው። ኬዙም ከበድ ብሎ ነው እና ሁል ጊዜ ዘግይተው ነው አብዛኛዎቹ ኬዞቻችን ጥቁር አንበሳ ላይ የሚደርሱትና ስቃዩን ህመሙን ኤቭሪዴ ታየዋለሽ በካንሰር ላይ እና እቤት ነግተነው ቢሆን ጡታችንን አይተነው ቢሆን ኖሮ አይረፍድም የምላቸው በጣም ብዙ ኬዞች ነበሩኝ። ና ሲሲክስ ላይ እየሰራው አንዲት እናት ነበረችኝ ከአፋር አካባቢ ይመስለኛል የመጣችሁ ና ሁለቱም ጡቶቿ ተቆርጠዋል። እርጉዞና ነው የመጣችው በጣም ክሪቲካል ሆና ና እናት ሆነ አለማጥባትን ማሰብ በጣም ይከብድ ነበር። ና እሷን እናት መርሳት አልችልም ነበረ። ከዛም ደግሞ እነኛ አመታት ናቸው የእናቴንም ሕመሞች ያወኩበት ምናምን እና ላገኘሁት ሴት ማውራት እንድችል በቃ አትሊስት እንዲ እንዳንዘገይ አይደል እናት ከሚያደረጉሽ ነገሮች አንዱ ልጅሽን ማጥባት መቻልሽ ነው፣ አታሽመንት መፍጠርሽ ነው። እና ያንን አለማድረግ ያንን በህመም መነጠቅ ደግሞ በጣም ከባድ ነበር። እና ያችን ሴት ያችን እናት አረሳትን። በዛ ላይ መንታ ነበር የወለደችው እና በደጋጎቹ አጠገብ ያኑርልኝ ነብሷ። እዛው እኛ ጋ ያለች ነበር ያረፈችው። እና እሷን አረሳትን እና ልጆቿን ቤተሰብ ነው የሚያሳድግላት። እና ሞትን ማከም አንችልም። ሞት የሁላችንም ጥሪ ነው፣ ግን አትሊስት ስቃያችንን ህመማችንን መቀነስ እንችላለን። አስቀድመን በመከላከል አስቀድመን በማወቅ መከላከል እንችላለን። እና ሁሌም ከካንሰር ጋር ያሉን ነገሮች በጣም ከባድ ናቸው። ሆስፒታል ከይዙ እንደዚህ ሲገጥማችሁ፣ በተለይ በሰዓቱ እንዴት ተቀበለች ግን እናትየዋ? ማለት ኦሬዲ እርጉዝ ናት፣ ነፍሰ ጥር ናት፣ ልትወልድ ነው። አልተቀበለችም። ህመም ላይ ስቃይ ላይ ሆና ነው የመጣችው። ካንሰሩ አለ እርግዝናውም ስላለ ነው ሪፈርም የተደረገችው ወደኛ ጋርና፣ ሪፈር ተደርጋም ነው የመጣችሁ። ስቃዩ ህመሙ ላይ ኖሮ እርግዝናው ስለነበረባት ለመቀበልም ላለመቀበልም ላይ አልነበረችም። ህመማው በጣም ትንሽ ሴሪየስ ነበረ። እና ስታስብ እርግዝናው ኖሮብሽ ካንሰር ኖሮብሽ በጣም ከባድ ነው የሚሆነው። እና መዘግየታችን ዛሬን ይነጥቀናል ብዬ ነው የማስበው ሁል ጊዜ ማለት ነው። እና ከምንወዳቸው ከመጉደላችን በፊት አንዳንድ ጊዜ ቆመን ደና ሆነን ለብሰን ስንሄድ ጸጥ ያለው ነገራችን ልንፈራው ይገባል። ሰውነታችን ምን እያለን ነው? እድሜያችን እየጨመረ ሲሄድ እየቀነስን አይደል የምንሄደው ከኑሯችን ላይ ማሰብ አለብን። ያኗኗር ስታይላችንን መቀየር አለብን። ቆመን ማናደርጋቸውን ትላንት የምንሆነውን ነገር ዛሬ ላይ ያለማድረግ መጀመር መቻል አለብን። ከባድ ስለሆነ ማለት ነው። ተጽእኖ በዘር የመተላለፍ ይችላል ኮንሰር አይ ምንም በቃ ሴል ነው እኮ አይደለ? ስለዚህ ከእናትሽ ከቤተሰብሽ የምትወስጁ ሴል እኔ ላይ አለ አይደለ? እኔ እናቴ በካንሰር በመያዟ ምክንያት ከአንቺ የኔ ሪስክ ይጨምራል፣ ሀምሳ ፐርሰንት የኔ የመያዝ እድሌ በጣም ሰፊ ነው። አንቺ ግን ሴት በመሆንሽ የመያዝ እድልሽ ሰፊ ነው። ስለዚህ የጡት ካንሰርን በተመለከተ አብዛኛዎቹ ካንሰሮች የመተላለፍ እድላቸው ሴት ማለት ከየትኛው እድሜዋ ጀምሮ ነው ማለት ጡቶቿ ከወጡ በኋላ ነው ወይስ ሴት በመሆኗ ብቻ ከመጀመሪያው የካንሰር ተጋላጭ ትሆናለች? አይ እንዳልኩሽ ነው ሪስክ ሪስካችን፣ ሴት በመሆናችን በጡት ካንሰር የመያዝ እድላችን ይጨምራል ነው ግን የነበሩ ጥናቶች የሚያሳዩት እድሜያችን ከ50 አመት በላይ ላለች ሴት ነው ሪስክ ይጨምራል የሚባለው። አሁን አሁን ላይ ግን ከዛም በታች ኬዞች እየታዩ እየመጡ ነው። እና እድሜሽ ከሃያ አምስት አመት በላይ የሆነ ሴት ሁል ጊዜ ቼክ ማድረግ ሕክምናን ማየት ተገቢ ይሆናል ማለት ነው። ራስ መመርመር እንዳልኩሽ ነው፣ ሰልፍ ብረስት ኤግዛሚኔሽን የመጀመሪያው ሕክምና ነው ለጡት ምርመራ። ለማህፀንም ቢሆን ፈሳሾችሽ ምን እየነገሩሽ ነው? ከማህፀንሽ የሚወጣውን ፈሳሽ ኮንሽስ ሆኖ ማየት ነው። ጡትሽ ላይም ስትመጪ ምን እናድርግ መቼ እንጀምር የሚለውን ነገር መመለስ። ከዛ ደግሞ ስንተኛ ስንቀመጥ ጫና አድርጎ መፈተሽ ይለና ሁሉ ጊዜ ጤናችን ራሳችን ማየት፣ ለውጦቹን ማየት እንዳልኩች ነው። አንዳንዴ ምንኒ ነው ጥያቄ አይደለ? ይህንን ሳይዙን ጫፉን ፈሳሽ አለው ወይ እብጠት አለው ወይ የሚለውን ነገር ቼክ ማድረግ ነው። ከሃያ አምስት አመት ጀምሮ ብዙ ኬዞች እየታዩ ነው አሁን አሁን። ስለዚህ ያልኩሽን ቅድም የጠቀስናቸው ምልክቶች የማይገኙ ከሆነ በዓመት አንድ ጊዜ ምርመራዎችን ማድረግ ተገቢ ነው ማለት ነው። ለምሳሌ የጡት ካንሰር መኖር ራሴን እንዴት ነው ቼክ ማድረጉ? በምን ያህል ጊዜስ? ያው በዓመት አንድ ጊዜ ሁሉ የትኛውም ሰው ሙሉ የሆነ ጤና ምርመራ እንዲያደርግ አሁን ላይ በደንብ እየተመከረ ነው ምክንያቱም ሁሉም በሽታዎች ድሮ አርቀን ያስቀመጥናቸው በሽታዎች የእያንዳንዳችንን ቤት እያንኳኩ ነው እና በአመት አንድ ጊዜ ጤናችን ምን ላይ ነው ያለው የሚለውን ነገር ለሁሉም ሰው ነው ይሄ ሴት ብቻ ስለሆነች ምናምን አይደለም ለሁሉም ሰው ሴት ስትሆኝ ደግሞ ሁል ጊዜ ሁል ጊዜ ልብስሽን ስትቀይሪ ገላሽን ስትታጠቢ የጡቶችሽን ሳይዝ ማየት ትልቁ ነገር እሱ ጋር ነው። ምርመራው እጃችን ላይ ነው ያልኩ ስለዛ ነው። ጡታችን በተፈጥሮ ሳይዙ ይለያያል፣ አይደለም አንደኛው ከአንደኛው። ግን መለያየቱ በጣም በሳይዝ ከጨመረ ለምን ልንል ይገባል። ከብብታችን ጀምረን በጣም ጫን እያለን ስንፈትሽ በጣም ደቃቅ እንደ ሽንብራ ደቃቅ የሆነች እብጠት አለም ደግሞ ሳይዙ ከፍ ያለ እብጠት ነገር ካየን ቶሎ ብለን ባለሙያ ማማከር። እነኚህ ምልክቶች ችላ የማይባሉ ምልክቶች ናቸው። ጫፏ ጥቁሯ በተፈጥሮ የአንዳንድ ሰው ይገባል ወደ ውስጥ አይደል ነገር ግን ከጊዜ በኋላ የገባ ከሆነ ጡቷ ጫፏ ትንሽ ዞር ካለች ከዛ ደግሞ አጥቤ ካልሆንሽ እርጉዝ ካልሆንሽ ፈሳሽ ኤክስፔክት አይደረግም ከጡትሽ ና ፈሳሽ የሚመጣ ከሆነ ሽታ ካለው መግል ካለው እነኚህ ሽታዎች ዝም ማለት አይገባንም እነኚህ አደገኛ ምልክት ናቸው በዛ ላይ ስታዩ ደግሞ ቆዳሽ ልክ እንደ ብርቱካን ቆዳ ጥቅጥቅ ያለ ከሆነ ቆዳሽ ለምን ብለሽ መጠየቅ ይኖርብሻል። ወደ ሕክምና ቦታ መሄድ ይኖርብሻል ማለት ነው። ይሄንን ሁሉ እያደረግሽ ምንም ነገር ከሌለ ደግሞ እስኬጁል አድርገሽ በዓመት አንድ ጊዜ የጡት ማሞግራም መነሳት። ይሄ ማሞግራም ድሮ የተወሰነ ቦታዎች ላይ ነው የሚገኘው፣ አሁን በተለያዩ የመንግስት ቦታዎች ላይ አለ። ስለዚህ በዓመት አንድ ጊዜ ያንን ማድረግ፣ የማህጸን ፈሳሽሽን በዓመት አንድ ጊዜ ቼክ ማድረግ ከኔ ካንቺ ይጠበቃል ማለት ነው። ከዚህ ጋር ተያይዞ እንደው የጡት ካንሰር ሲባል ቀጥታ ሰው የሚያስወጡትሽን ከመቆረጥ ጋር ወይም ቀጥታ ሕክምናው እንደዛ ነውና ባለበት የመዳን ድልስ ይኖረዋል። በጊዜ ስትደርሽ ብዙ የሕክምና አማራጮች ይኖሩታል። በጊዜ ስትደርሽ ማለት ነው። ግን አንዳንድ ጊዜ እንዳልኩሽ ነው። ካንሰር በባህሪው ህመም ስለሌለው ስንደርስ ዘግይተን ስለሆነ ያሉን የሕክምና አማራጮች ናቸው። ስለዚህ ሕክምናው ደግሞ ያለው አማራጭ የመጀመሪያው ሰርጀሪ ነው። ካንሰር ያለበትን ቦታ ማስወጣት ከዛ ደግሞ ኬሞቴራፒ ነው። ከዛ የጨረር ህክምና ነው። ከዛ ደግሞ ለአምስት አመት ለአስር አመት በሚዋጡ መድኃኒቶች ህክምናሽን መቀጠል ነው። ይህ የሚሆነው ዘግይተን ስንመጣ ነው። አስቀድመን ከሆነ ግን ምን እንደሆነ ሰውነታችን ምን እያለን እንደሆነ ግን ማሰብ ከጀመርን መመርመርን ልምዳችን እያደረግን ስንሄድ ደግሞ ህክምናውን እናግዘዋለን ማለት ነው። ከዚህ ጋር በተያይዞ በጥቅምት ወር እንዳለው የግንዛቤ መስጫ ነው ና አንቺ የተለያዩ ሶሻል ማህበራዊ ጉዳዮች ላይ ተሳታፊ ያለሽ እና ምን ነገሮች የተደረጉ ነው አንቺ ስምትሳተፊበት ነገር አለ ወይ? አሁን ላይ በሁሉም ተቋማት ደረጃ ባለሙያዎች ላይ ቅድመ ምርመራዎች እየተደረጉ ነው፣ ላውንች ተደርጓል። እንደ ተቋም የኛም ተቋም ያንን ምርመራዎችን እያደረገ ነው። የተለያዩ ሶሻል ሚዲያዎች ላይም የግንዛቤ መስጫ ፕሮግራም እየተካሄደ ነው ያለው። አንድ ድርጅት አለ ከኛ ጋር አብሮ የሚሰራ ከተለያዩ ክልሎች ላይ ወደ ጥቁር አንበሳ የሚመጡ ታካሚዎች አሉ። እነኛ ታካሚዎች ለምርመራ ይመጣሉ። ሕክምናቸው እስከሚደርስ ድረስ መቆያ አይኖራቸውም እና በተለይ ለሴቶች የተቋቋመ ድርጅት ነው እና ዓለም ፍሬ ፒንክ ሃውስ ይባላል። ዓለም ፍሬ ፒንክ ሃውስ መጠለያ ይሰጣል ለነኚህ ሴቶች ማለት ነው። ቀጠሯቸው እስኪደርስ እስከ አንድ ወር ድረስ እዛ ቁጭ ብለው ስለዚህ አብሮ ስለሚሰራ ልክ ጥቅምት ወር ሲመጣ ደግሞ የግንዛቤ መስጫ እንዲሁም ደግሞ እዛ ለሚመጡት ሴቶች የምግብ፣ የመጠለያ፣ የንጽህና መጠበቂያዎችን ያቀርባልና ለዛ እንዲሆነው ከግንዛቤ መስጠት ጎን ለጎን ፈንድራይዚንግ ፕሮግራም ያዘጋጃል። የዛሬ አመት ሩጫ ፕሮግራም ነበረው። ዘንድሮ ደግሞ ማስ ስፖርትን በማድረግ ጥቅምት ሰላሳ ላይ ሁላችንም የምንሳተፍበት ፕሮግራም አለ ማለት ነው። እንግዲህ እስካሁን ድረስ ቆይታ ያደረግ ነው ይህን ነው የተመለከተ ካንሰር ጋር በተያያዘ ምልክቶቹን መንስኤዎቹ ምን እናድርግ የሚለውን ነው ያውራን የነበረው ና እንዲ በመጨረሻ ቀረ የምትዩ ነገር ካለ በተለይ ለሴቶች እናትምነሽ ሶሻል ላይ በጣም ከፍተኛ የሆነ ግንኙነት አለሽ ና ከእሱ ጋር በተያያዘ የምትይን ነገር ካለ፣ መጉደል በጣም ከባድ ነው። በህመም ውስጥ ማሳለፍ በጣም ከባድ ነው። ዛሬን ይነጥቅሻል፣ ምስጋናሽን ይነጥቅሻል። ህመምና የጡት ካንሰርን ስናስብ የትኛውንም ህመም ስናስብ፣ ብቻሽን የምትታመሚው ህመም የለም። ልጆችሽን፣ ቤተሰብሽን ሁላችንንም ነው የሚነካው። እና ታመን የምናቆመው ብዙ ነገር አለ አይደል? የምንወደውን ስራ፣ ትምህርትም ቢሆን ስትያዥ ትተይዋለሽ። ከመያዛችን በፊት ግን ምርመራዎችን እንድናደርግ ጤናማ የሆኑ አመጋገቦች። አሁን ዘመኑ በቃ ተቀይሯል። ዱሮ አርቅን ያስቀመጥናቸው በሽታዎች በሙሉ ቤታችን መጥተዋል። ልጆቻችን በካንሰር የመያዝ እድላቸው ሰፊ የሆነ ነው። አይተነዋል በጣም ብዙ ህጻናቶች በካንሰር ሲሰቃዩ እና የትኛውም ህመም ሩቅ እንዳልሆነ ማሰብ መጀመር አለብን። ስለዚህ ጤናማ የሆኑ ልምዶቻችንን ማምጣት አለብን። አንዳንድ ጊዜ ጤና አበላላችሁን እንዲያርጉት ሲባል መቼ ተበልቶ ይባላል። አንድ የምንበላውን አንድ የምንበላውን ምግብ ጤናማ ማድረግ አንድ ሰዓት ቆመን ታክሲ የምንጠብቃትም ሰላሳ ደቂቃ ወክ ማድረግ ስሞል ስቴፕ የሚመስሉ ነገሮች፣ ረጅም ሰዓት ኮምፒውተር ላይ የሚውል ሰው ውሃ አጠገቡ ጋር አድርጎ መጠጣት ከሰላሳ ደቂቃ ደግሞ ቆም ብሎ ማረፍን በአክፔኑ ሲመጣ እጅሽ መጻፍ ሲያቆም ትተየበለ ያኛው ላይ ከመድረሳችን በፊት መከላከልችን ማድረግ የስራ ሁኔታሽ እንደሚፈቅደው ለጤናሽ የሚሆን ነገር ማድረግን መጀመር መጠየቅ ጎረቤታችን ላይ ሰው ሲታመም እኔስ ብለን ማሰብ መጀመር መቻል አለብንና፣ እንዳልኩሽ ነው እንደምናስበው እንደምናውራው ሩቅ ነገር አይደለም። ዛሬ ሁላችንም ቤት እያንኳኳ ነው። ካንተ እዚህ ሴት ስንሆን ደግሞ ሪስክ ላይ ነኝ ብለን ሁሌ ማሰብ ይኖርብናል ማለት ነው። ሴፍ የሆነ ነገር የለውም። ሁሉ ነገር ሪስክ አለው አሁን ላይ እና ምርመራዎችን ማድረግ መጠየቅ አለመገመት አይ ይሄ እኮ ኖርማል ነው አለማለት፣ ማለት እከሌ እኮ አለማለት፣ እንዲያርገ አለ ማለት እኔ የሚመለከተኝን ነገር ማድረግ መጀመር አለብን ማለት ነው። እኔ የሚገርምሽ ይህንን ሁሉ አመት ሳልመረመር እናቴን ካጣው በኋላ እኔ መጀመሪያው ምርመራ ያደረኩት ኖሬ ማለት ነው። እና መዘናጋቱ ለሁላችንም ነው። እና ከዚህ በኋላ እንዳይሆን አንዳንድ ጊዜ ሞት በጣም ጥሩ የሚሆንበት ሁኔታ ይፈጠራል ስቃይና ህመም አስታማሚም ሆነሽ ታማሚም ሆነሽ በጣም ከባድ ነው፣ እና እዛኛው ላይ ከመድረሳችን በፊት ቅድመ ምርመራዎችን ማድረግ ተገቢ ነው ብዬ አስባለሁ። አመሰግናለሁ። አክብረሽን ስለመጣሽ በተለይ ከጡት ካንሰር ጋር በተያያዘ ቆይታ ስላደረግን ከልብ በተመልካቾች ስም አመሰግናለሁ። እሺ ተመልካቾቻችን ቆይታችን ያያችሁትን ይመስል ነበረ እንግዲህ የጥቅምት ወርን አስመልክቶ የጡት ካንሰር ግንዛቤ መስጫ ወር ነው ይህንን የተመለከተ ምን ማድረግ አለብን የሚለውን አጠር ያለ ቆይታ አድርገናል ከሲስተር አረፍ አይኔ ጋር እንደምትማሩበት ተስፋ እናደርጋለን አብራችሁን ስለነበራችሁ ከልብ አመሰግናለሁ ሰላም